ሰላም ሰላም፣ እንዴት ናችሁ? እንዴት ዋላችሁ? ሁሉ ሰላም ነው። እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? እንግዲህ ዛሬ እኔ ያዘጋጀሁት እዚህ ጋር እንትን አለኝ። ይሄ ቱና ነው። ቱና ታውቃለች፣ ያው አሳ ማለት ነው። ቱና ነው ይሄ። ቱና ለክብደት ለመቀነስ ማለት ነው መብላት ያለብን ቱና። ይሄ ይሄ ቂጣው ያጃ ቂጣ ነው። ያጃ የሹፎን ማለት ነው። ያጃ ቂጣ ነው። እዚህ ገቱና አለኝ። በካሮት የተሰራ ቱና በሽንኩርት ማለት ቱና ቴስቱ ካልወደዳችሁት እንደዚህ አርጋችሁ መስራት ትችላላችሁ። በካሮት በፈፍቃችሁ ሽንኩርት፣ ቲማቲም አርጋችሁ መስራት ትችላላችሁ። በዚህ መልኩ ማለት ነው። ማለት ቱና ብቻውን መብላት እንትን ይላል። ሁሉ ጊዜ ደስ ላይ ላይላችሁ ይችላል እና ክብደት ደግሞ ቶሎ ይቀንሳል ማለት እንጀራ በወጥ ስንበላ እና እንደዚህ ደግሞ ቀለል ያለ ምግብ ስንበላ አንድ አይደለም እና በዚህ መልኩ እኔ ዛሬ ምሳዬን አዘጋጅቻለሁ። እናንተም አዘጋጁ። እዚህ ጋር የተጠቀምኩት ሽንኩርት ሽንኩርት ካሮትና ትንሽዬ ቅመም እና ጨው እና እንትን አልተጠቀምኩም፣ ዘይት አልተጠቀምኩም። ማለት ክብደት ስንቀንስ የክብደት መቀነሻ ቻሌንጅ ስንጀምር ዘይትና መቀነስ ያለብን የሚያወፍሩን ዳቦ ነገሮችን መቀነስ ያለብን ይሄ ማለት ዳቦም ያልሆነ የአጃ ቂጣ ነው ማለት። ይሄንም በቀን ሶስቴ ሳይሆን መብላት ያለብኝ በቀን አንዴ ብቻ ነው። እችን አንዷን እችን ማለት ነው እና አልበላም። እና በዚህ መልኩ በፍጥነት ክብደታችሁ ሊቀንስላችሁ ይችላል ማለት ነው። እኔ እንግዲህ ዛሬ በዚህ መልኩ አዘጋጅቻለሁ። ቱናዬን እና በዚህ መልኩ በሚጣፍጥ አሪጌ ቴስቱን ቀይሬ ማለት ቱና ቱና ቱና ማለት ትንሽ ሽታው ያው በጣሳ ስለሚመጣ ትንሽ ሽታውን እንትን አለልም እና አቁላልታችሁ ጥብስ አድርጋችሁ በዚህ መልኩ አሰርታችሁ መመገብ ትችላላችሁ። በሚያምር መልኩ ማለት ነው። እንደዚያ እያንዳንዱን ቆራርቄ አለው በዚህ መልኩ ቱናችንን አስተካክለን ሳንዱሽ በቃ ሳንዶች ማለት ሳንዶች አድርገን መመገብ እንችላለን እና በጣም ነው የሚጠፍጠው በጣም ይጠፍጣል እና እናንተም በዚህ መልኩ ሞክሩት ትወዱታላችሁ። እንግዲህ ዛሬ ምሳሌ በዚህ መልኩ አጣፍጬ ሰርቸዋለሁ እና ይሄ የተጠቀምኩት ያው እንግሪደንቱ ያው ጨው፣ ትንሽዬ ቅመም፣ ሽንኩርት፣ ቲማቲም ከዛ ቱናዬ የራሱን ዘይት እራሱ አጠፍፌዋለው ማለት ነው። ምንም ዘይት የለውም። ከዛ ክብደታችሁ አለመቀነስ ምንም ሳትጠራጠሩ ክብደታችሁ ይቀንሳል። በቀን አንዴ እንደዚህ ብትበሉ፣ ማታ ፍራፍሬ ነገር ወይንም ደግሞ ሁለት እንቁላል ቀቅላችሁ ቢጫውን ከውስጥ አውጥታችሁ መመገብ እና በፍጥነት ክብደታችሁ ይቀንሳል። እኔ እንግዲህ ያው ቻሌንጅ ላይ ያለሁት ያው ሰሞኑን በአስራ አምስት ቀን ሆነውኛል እና ያው በዚህ መልኩ እየተመገብኩኝ ነው። እናንተ ሞክሩት። ቪዲዮውን ደግሞ ከወደዳችሁት ላይክ፣ ኮመንት፣ ሰብስክራይብ አርጉ። አሰራሩንም ከፈለጋችሁ ደግሞ በዝርዝር እያሰራው አሳያችኋለሁ። ከወደዳችሁት ላይክ፣ ኮመንት፣ ሰብስክራይብ ማድረግ እንዳትረሱ። እና አንደኛ ነገር እንደዚህ አይነት ምግብ ስንበላ በጣም ጥቅሞች እናገኛለን። አሁን ሩዝ ሩዝ እና ይሄ አንድ አይደለም። ሩዝ ለምሳሌ ያጠግበናል ቶሎ። አሁን ይሄ አያጠግብም ማለት ብዙ ቅባት የለውም፣ ብዙ የሚከብድ ነገር የለውም። ቶሎ ሆድ ላይ ሞላ ይችላል፣ ግን ጥቅም አለው እና እቅ እና በዚህ መልኩ ተጠቀሙ እና ክብደታችሁን ቶሎ ማስተካከል ትችላላችሁ። ቪዲዮን ከወደዳችው ደግሞ ላይክ ኮሜንት ሰብስክራይብ ማድረግ እንዳትረሱ። እወዳቸዋለሁ። ብዙ ቻሌንጆች እሰራለሁ ገና ለክብደት መቀነሻ። እና በርቱ በዚህ መልኩ እንግዲህ አበረታቱኝ እና እወዳቸዋለሁ።